ቴሌቪዥን አስደናቂውን የክብር ፍጻሜያችንን የሚያበስር የቴሌቪዥን ፕሮግራም አሁን ጀመረ። የምሥራች! ኢየሱስ በቶሎ ይመጣል። ሰላም፣ ጤና ይስጥልኝ። በመላለሙናቸው የድንቅ ፍጻሜ ዝግጅቶችን በጀመም ቴሌቪዥን እንዲሁም ደግሞ በድንቅ ፍጻሜ ቲዩብ የምትከታተሉ ቤተሰቦች ያላችሁበት የአለም ዳርቻ ጸጋና ሰላም ይብዛላቸው። በአሜሪካ በአውሮፓ በመካከለኛው ምስራቅ እና በሩቅ ምስራቅ እንዲሁም በአፍሪካ ሀገሮች በልዩ ልዩ ዓለማት ላይ ሆናችሁ የድንቅ ፍጻሜ ወቅታዊ መረጃዎችን እንዲሁም ደግሞ የዳግም ምጽአት ተከታታይ ትምህርቶችን በመከታተል ገንቢ አስተያየቶቻችሁም በመስጠት ከዚህ ሚኒስትሪ አገልግሎት ጎን ቆማችሁ አገልግሎቱ እንዲቀጥል፣ ቤተክርስቲያን እንድትነቃ፣ ቅዱሳ እንዲታጠቁ የበኩላችሁን የሚቻላችሁን ሁሉ ለምታድርጉ ወገኖቼ በዚሁ አጋጣሚ ምስጋናዬን አቀርባለሁ። በያላችሁበት ተባረኩ እላልሁኝ። ጂቢዩ 57 ወይም ደግሞ ኤምኦፒ ማሲቭ ኦርዲናንስ ፔኔትሬተር የተባሉ ደርማሽ ቦምቦችን እያንዳንዱ ወደ 14 ሺ ኪሎ ግራም የሚመዝኑ 18 ሜትር ወይም 59 ጫማ ጠልቀው መግባት የሚችሉ ማለትም ኮንክሪት ደርም ሰው መግባት የሚችሉ መሬት ለመሬት ደግሞ ስልሳ አንድ ሜትር ወይም ወደ ሁለት መቶ ጫማ ደርም ሰው መግባት የሚችሉ ቦምቦችን አሜሪካን በቢቱስ ወይም ቢቱ ስፒሪት በተባሉ ቦምብ ጣይ ጀቶቿ አማካኝነት በኢራን ሶስት የኒውክሊየር ማብለያ ጣቢያዎች ላይ መጣሏ ይታወቃል። እንግዲህ ወደ 14 የሚጠጉ ባንከር በስተር ወይም ደግሞ ደርማሽ ቦምቦችን በሰባት ቢቱኤስ ጀቶች በመጠቀም በሶስቱ የኒውክሊየር ማብለያ ጣቢያዎች ላይ አሜሪካ ካዘነበች በኋላ ና የኢራን የኒውክሊየር ማብለያዎችን ከጥቅም ውጭ አድርጊያቸዋለሁ ካለች በኋላ እንደገና እስራኤል ና ኢራን ደግሞ ወደ ሰላም ድርድር ለመምጣት ወደ ዶናልድ ትራምፕ መምጣታቸውን ዶናልድ ትራምፕ ራሳቸው አስታውቀዋል ማለት ነው። ሰኞ ማታ ላይ ባስተዋወቁት መረጃ በሰጡት መረጃ መሰረት የኢራን ና የእስራኤል የሰላም ተደራዳሪዎች ወደን ይመጥተዋል። እዚህ ሁለቱም የተኩስ አቁም እንዲፈረም ይፈልጋሉ። ስለዚህ በቀን በሰዓታት ውስጥ ሊፈጸም የሚችል አስቸኳይ የተኩስ አቁም ስምምነት በሁለቱ ሀገራት መካከል ተፈርመዋል በማለት አረጋግጠዋል ማለት ነው። ነገር ግን ዛሬ ማክሰኞ ጠዋት ኢራን በእስራኤል ላይ በተኮሶቻቸው ሚሳይሎች ወደ ቤርሻባ አካባቢ የሚገኙ ነዋሪዎች ላይ ጉዳት ደርሷል። ወደ ሶስት የሚጠጉ ሰዎች መገደላቸውንም ተጠቅሷል ማለት ነው። እንግዲህ ምናልባት የተኩስ አቁም ስምምነት ከተፈረመ በኋላ የሚኖረው እንደዚህ አይነት ጥቃት ጦርነቱ እንዳይቆም የሚያደርግና እየተባባሰ እንዲሄድ የሚያደርግ ነው ማለት ነው። አሜሪካ በኢራን በሚገኙ እነዚህ የኒውክሌር ማብለያ ጣቢያዎች ላይ እነዚህን ከባድ ቦምቦችን ከለቀቀች በኋላ የኢራን መንግስት በበኩሉ ደግሞ በካታር የሚገኘውን የአሜሪካ የጦር ቤዝ ለመምታት ሚሳይሎች ማስወንጨፉ ተነግረዋል። ነገር ግን ምንም አይነት የተለየ ጉዳት እንዳልደረሰ ዶናልድ ትራምፕ አስታውቀዋል ማለት ነው። እንግዲህ በዚህ ሁኔታ ለ12 ቀናት የቀጠለውን በጣም ከባድና አስፈሪ የሆነ ጦርነት ወይም ደግሞ የጎግ ማጎግ ጦርነት ጅማሬ ጅማሬ የሆነውን ይህን ጦርነት እስራኤልና ኢራን በራሳቸው ተነሳሽነት ለማቆም መነሳታቸውን እስፔሻሊ በኢራን የሚገኘው የኢራን ብሔራዊ ቴሌቪዥን አስታውቋል ማለት ነው። በእርግጥ በእስራኤል በኩል ይፋ የተደረገ ግልጽ የሆነ መረጃ ባይወጣም በኢራን በኩል ግን ጠላታችን ተገዶ ተገዶ ወደ ተኩስ አቁም ስምምነት ገብቷል በሚል የኢራን ብሔራዊ የቴሌቪዥን ጣቢያ ማስታወቁ ተገልጧል ማለት ነው። እንግዲህ ወገኖቻችን በዚህ ዘመን የሚኖሩ እንዲህ አይነት የተኩስ አቁም ስምምነቶች በጣም በጣም ጊዜያዊ መሆናቸው ይታወቃል። ምክንያቱም ዘመን የወለዳቸው ሺህ ዓመት ተሻግረው የመጡ ትንቢቶች ወደ ፍጻሜ የሚጠጉበት በመሆኑ እንዲህ አይነት ስምምነቶች ዘላቂ እንደማይሆኑ ደጋግሜ ነገራቸዋለሁ። እንግዲህ ወገኖቼ ሁልጊዜ እንደምነግራችሁ ሁሉ እንዲህ አይነት ዘመን ጠብቀው ቆንቀጥ ቀን እንግዲህ ወገኖቼ ሁልጊዜ እንደምነግራችሁ ዘመን ጠብቀው የሚመጡ ሺህ ዓመት የሚሻገሩ የትንቢት ፍጻሜዎች በዘመናችን ላይ እየታዩ መሆናቸው ለእኔና ለእናንተ ሁልጊዜም ቢሆን የሚያስተላልፉት ግልጽ የሆነ መልእክት አለ። እርሱ ምንድን ነው? የጌታ ቀን በደጅ ነው፣ የሚቀለድበት ዘመን ላይ አይደለም። ስለዚህ ያላመኑ ወገኖች ማመን ካለባቸው ጊዜው አሁን ነው ያመነችው የእግዚአብሔር ጉባኤ ደግሞ ወዳላመነው ዓለም ገብታ ያላመነውን ዓለም በተቀበለችው የህይወት ብርሃን ለማድመቅ በተቀበለችው የህይወት ጨው ለማጣፈጥ ጊዜው አሁን ነው። ጸጋ ወንጌል፣ የመዳን ወንጌል ዘመኑ እያለቀና እየተፈጸመ እንዳለ ስናስብ፣ ወደ ፍጻሜ ከመቼውም ጊዜ በላይ እየተጠጋን እንዳለን ስናስብ፣ በጣም በእርግጠኛነት ከእንቅልፋችን ነቅተን ወደ ብዙ የዓለማችን ክፍል የመዳን ወንጌል ይዘን ልንገባ ጊዜው አሁን ነው እላችኋለሁኝ። በእስራኤልና በኢራን መካከል የተቀሰቀሰው ይሄ ጦርነት በጣም በእርግጠኛነት አጋጣሚ እንዳልሆነ ዝም ብሎ ጥላቻ እንዳልሆነ ነገር ግን የፋርስ መንግስት አለቃ ዘመን ጠብቆ እንደተነሳና ያን ጊዜ ወደ ዳንኤል መልእክትን ከሰማይ ዙፋን ይዞ ሲመጣ የተገዳደረው ይዞ ሲመጣ ገብርኤልን የተገዳደረው የፋርስ አለቃ መንፈስ አሁን በአያቶላ አሊ ካሚኒ ላይ እየሰራ እንዳለ እናውቃለን። እስራኤልን በሰባት አቅጣጫ ከበው ረፍት የሚነሷት አሸባሪዎችን በሙሉ የምታስታጥቀው ኢራን የዓለም ቁጥር አንድ የአሸባሪዎች ስፖንሰር በማለት ዶናልድ ትራምፕ ጠርተዋታል። ይህም ደግሞ ትክክለኛ ስያሜዋ ነው ማለት ነው። ከዚያ አንጻር እንግዲህ የፋርስ መንግስት ከመቼውም ጊዜ በላይ በአለቃው በፋርስ መንግስት አለቃ እየተመራ የተነሳበትና ይህንን ዘመን የብዙዎችን ሕይወት ለመቅጠፍ ይልቁንም ደግሞ በእግዚአብሔር ከምድር ዳር ሁሉ የተሰበሰበውን ጉባኤ እግዚአብሔር አንዲት ቅንጣት አትወድቅም፣ በሚል ትንቢታዊ ቃል ከያለማቱ የሰበሰበውን አዲሱን ትውልድ፣ የማቴዎስ ወንጌል ምዕራፍ 24ቱን ትውልድ፣ የበለሱን ትውልድ፣ የመጨረሻውን ትውልድ እስራኤልን ሊበ በቀል ይወጣ የበቀል መንፈስ እንደሆነ እናውቃለን። የእግዚአብሔርን ቃል የምናምን ከሆነ በእግዚአብሔር ቃል ላይ የምንደገፍ ከሆነ የመጨረሻው መጨረሻ ላይ እንዳለን ልናስተውል ይገባል። እዚህ ዓለማችን ላይ ያለው ማህበራዊ ቀውስ፣ አለማችን ላይ የሚታየው የኢኮኖሚ ቀውስ፣ አለማችን ላይ ምንታ የሚታየው የፖለቲካ ቀውስ እንዲሁም ደግሞ መንፈሳዊ ትርምሶችና ግርግሮች በሙሉ የፍጻሜ ዘመን ማስረጃዎቻችን ናቸው። ከመቼውም ጊዜ በላይ ወደ እግዚአብሔር ለመጠጋት ከመቸውም ጊዜ በላይ የሰማይ አምላክ እግዚአብሔርን ብቸኛ መጠጊያና ጥግ ለማድረግ ለነፍሳችን መዳንን ለመቀበል ሳ ለመግባትና የእግዚአብሔርን ሀሳብን ለማስተናገድ እንደ እግዚአብሔር ሀሳብና ፍቃድ ለመሆን ጊዜው አሁን ነው። ሁልጊዜ የምላችሁ ነገር ይሄ ነው። እሳ ያልገቡ እሳ እንዲገቡ ወደ ጌታ ያልተጠጉ ሰዎች በሀይማኖት ጥላ ስር ያሉ ወገኖች በሃይማኖት ጥላ ስር ቀንበር ስር ያሉ ወገኖች ወደ እምነት እንዲመጡ በክርስቶስ ኢየሱስ በነጻ ከአሃብ የተለቀቀውን ጸጋ እንዲካፈሉና ወደ ሕይወት እንዲሻገሩ ለመርዳት ጊዜው አሁን ነው። ስለዚህ ወገኖቼ በክርስቶስ ኢየሱስ በማመን መዳን ተቀበላችሁ ወገኖች በሙሉ የትኛው ዘመን ላይ እንዳለ እናንተና እኔ በማወቅ ዘመንን መዋጀት በምድር ሊመጣ ካለው ዓለምን ሊፈትናት ካለው ከታላቁ መከራ ብዙዎች እንዲያመልጡ ምክንያት ልንሆን የእግዚአብሔር የስራ ቦታ ልንሆን ጊዜው አሁን ነው። ኢየሱስ ክርስቶስ በርግጥ ሊመጣ ዘመኑ ደርሷል። ጌታ ኢየሱስ ክርስቶስ ይመጣል፣ ይመጣል፣ ይመጣል። ይሄ ለሚያምኑ ሰዎች ደስታ፣ እልልታ የመጨረሻው የምስራች ነው ወገኖቼ። እኔም የምስራች እላችኋለሁ፣ ማራናታ እላችኋለሁ። ኢየሱስ ክርስቶስ በርግጥ ይመጣል። ረፍት ያኔ ነው፣ ሰላም ያኔ ነው፣ ደስታ ያኔ ነው፣ ክብር ያኔ ነው፣ ዘላለማዊነት ያኔ ነው። ምድራችን ከጥፋት የምትወጣው ምድራችን ከአመፅ የምድ ነው በክርስቶስ ኢየሱስ ዳግም መምጣት ብቻ ስለሆነ የኢየሱስ መምጣት የሚያስፈራችሁ ወገኖች ይልቁንም አማኞች ከሆናችሁ ብዙ ያልገባችሁ ነገር እንዳለ ልታስተውሉ ይገባችኋል ማለት ነው። ይህን እውነት የሚቃወሙ ወገኖች ምናልባት የተረዱትን ወንጌል እንደገና ዞር ብለው ሊፈትሹት ይገባል ማለት ነው። ሙሽራዋ ግን ሙሽራዋን ትናፍቃለች። ሙሽራው ወደ ታች ሙሽራይቱን ይመለከታል፣ የሚወስድበት ቀን እየጠበቀ ያለው ሙሽሪት ወደ ክብሯ ልትገባ ዘመን ቀርቧልና፣ የመጨረሻ ያላችን ተጠቅመን ወንጌልን ከጫፍ ጫፍ ለማድረስ ብዙዎች እንዲድኑ ምክንያት ለመሆን ጊዜው አሁን ነው። ለአንዳንዶች ይህ ሃይማኖታዊ መስፋፋት ነው፣ ሃይማኖታዊ ድብድብ ነው፣ ሃይማኖታዊ ጠብ ነው ነገር ግን የነፍሳት መዳን የእግዚአብሔር መንግስት በፍጥረት ሁሉ ላይ መግዛት እንደሆነ ሊያስተውሉ ይገባል እላለሁኝ፣ ማለት ነው። የገባን እንግዲህ እንዲናስብ እንዲህ የምናድርግ ጸጋና ሰላም ከሁላችሁ ጋር ይሁን። ኢየሱስ ይመጣል። ኢየሱስ ክርስቶስ ጌታ ነው። መንግስተ ሰማይ መንግስተ ሰማይ ከሞት ወዲያ ለእኛ መጠለያ ለኛ መጠለያ ከሞት ወዲያ ለኛ መጠለያ ከሞት ወዲያ ለኛ መጠለያ ከአምላክ ጋር ኑሮ እንደገና ከአምላክ ጋር ኑሮ እንደገና የሞት እንድልይ እንሻገርና እንራመዳለን ለኑሮ እንደገና አሁኑ መንደር መንግስተ ሰማይ ግቡ የጸና ነው በበጉ ደም ላይ መንግስተ ሰማይ መንግስተ ሰማይ ከሞት ወዲያ ለእኛ መጠለያ ከሞት ወዲያ ለእኛ መጠለያ ከሞት ወዲያ ለእኛ መጠለያ